ማግባትሽ በፊት ሄድኩኝ፣ ግን የትዳር ጭንገፋ አየሁኝ። እየሰማሽ ነው። የሆነ የተገደበ ትዳር ያለው ምንድን ነው? ሸሸሽ ብቻሽን ያሳደግሻት። ዛሬ ግን የዲቦራ ቅባት ያገኛታል። መንፈስ አለም ወደ ኋላ ወሰደኝና አየው። እሱን ስመለከተው ጨለማ ታቂያለሽ እ ከጌታ ውጭ ሲመላለስ አየው። የሚጠጣ የሚቃም ነገር ምናምን የሚባል ነገር ታቂያለሽ አለ። በእሱ ዙሪያ ያሉ ሰዎች በእንደዚህ የታስሩ ሰዎች አየውኝ። እሱን እያየው መኪና ሲንቀሳቀስ ታቂያለሽ አይደለ? ከመኪና ጋር የተያዘ ነገር አያለው። መኪና አለው። አሁን እግዚአብሔር ነገር ሊቀይር ነው እ እግዚአብሔር ታሪክ ሊቀይር አልበሉም? ነው። ለሰው በቅርነት ታስቢያለሽ። እውነት። ነገር ግን ሰው አይቀበልሽም። ከቶ ሪጀክት ነው የሚያደርግሽ። እውነት። በነበረች የህይወት ኤክስፒሪያንስ ላይፍ ብዙ ነገር አሳልፈሻል። ሞትም ምርጫሽም ነበረ። እውነት ነው። ለዚህች ልጅ ብለሽ ብዙ ነገር አልፈሻል። አሁን እግዚአብሔር ግን እያየውኝ ነው። አንዳንድ ሰው ከቀበሌ ቤት እየወጣ ነው። የአንቺን ቤተሰብ ሳይድ አንቺ ቤተሰብ ሲገፉሽ ነው ማየው። እውነት ነው። አያስጠጉሽም። እውነት። ይህን ጌታ መቼ ነው ያገኘሽው? 2016። ወደኋላ በደንብ ልመልስሽ። ወደኋላ ስመለስ ይሄ የሚዞር የሚጨፈርበት ምድ ጭፈራ ቤት ናይት ክለብ ታውቂዋለሽ አለ። እግዚአብሔር ከማይመስል መንገድ ጠርቶሻል። ኦፍኮርስ በትክክል ታውቂዋለሽ። ዛሬ እግዚአብሔር እንደዚህ ያደርጋል። አሜን! ከምረበዳ የጠራ ጌታ ዛሬ ያስመልጣል። አሜን! ኢየሱስ ሃሌሉያ! መንፈስ ዓለም ላይ አንቺን እየተመለከትኩኝ ይህንን ይሄ ሰዎች እንደናይት ክለብ የሚጨፍሩበትን ቦታ ወይንም የሚያመሹበት ከስራ መልስ ስጋዊ ነገራቸውን ለማስደሰት የሚቆዩበትን ቦታ ከተመለከትኩ በኋላ አንድ ሴት አየሁ። እቺ ሴት ይሄ የግሮሰሪ ልበለው ወይም የሬስቶራንት አስተናጋጅ ነገር ነች። ሬስቶራንት ስለ መስተንግዶ ታውቂያለሽ አደለ? የመስተንግዶ አስተናጋጅ ነች። እቺ ሴት መንፈስ ዓለም ላይ ስመለከታት ስሟ በጣም እንደ ሰላም እንደሚባለው ስሟ በጣም ቆንጆ ነው። ነገር ግን ዊችክራፍትን ከጀርባ ሆኖ የብዙዎችን ስኬት ቤትን የሚያፈርስ መንፈስ ያደረባት ሴት አለች። እግዚአብሔር እግዚአብሔር ይህንን መንፈስ ዛሬ ይቀጣለው ይለኛል። አሜን ይቀጣል ለዘለአለም። ስለ ሁለት ነገር አወራችኋለሁ። አንደኛ ስለ ሰርክ አለም አወራችኋለሁ። ይህንን መንፈስ አሁን እግዚአብሔር መምታት አለበት። አሜን። የኢትዮጵያ ሰሜን ሀገር እየሄደ ጨንገፋን፣ ጨለማን እያሰራ የብዙዎችን በረከት የሚበላ ይኸው፣ በደንብ ስምኝ። አሁን አንቺ ጸጉር አለሽ አይደል? ግን ጸጉርሽ መሀል ላይ እንዲበላሽ በአንድ በኩል እያሳከከ ጸጉርሽ እንዲነካቀል የሚያደርግ እውነት የተቀያው በእጃቸው መድኃኒት አሰርቶ ነው። ግንባሯን እዚህ ፀጉሯ የዳሰሱ እውነት እግዚአብሔር ግን ከዚህ ሰዓት ጀምሮ ነገሯን አስለቅቃለሁ ይለኛል። አሜ አሜ ፀጉሬ ባይዘ እንደዚህ አልነበረም። በጣም ደብሮኝ ተቆርጆ ነው። ደብሮሽ ይሄ ላይፌ እንደዚህ አልነበረም። ከዛ ከጨለማ ላይፍ ነው ያ በሞትና በአንድ እርምጃ ና በሞት መሃል አንድ እርምጃ ነበረች የቀረችው። እና እግዚአብሔር መልካም ነው፣ የተናገረውን ቃል እሱ ይፈጽማል። ቅድም ወንድሜ መዝሙር ሲዘምር እኔ የሚነካ መዝሙር ነው የዘመረውና እግዚአብሔር ይባርክ። አሜን፣ ኢየሱስ። እና ፀጉሬ በቃ አሪፍ ነበር፣ እንደዚህ አልነበረችም። አስጠልቶሽ ነው? አስጠልቶኝ አስወገድኩት። አያችሁ፣ የቅናት ስፒሪት አለ። አሁን ግን እኔም ጸልይልሽ፣ ሞክረሽ ያልተሳካ ያ በር ይከፈታል። አሜን፣ አሜን። ማጋታፍ፣ በእያንዳንዱ ጎዳናሽ፣ በእያንዳንዱ እርምጃሽ ብሎክ ብሎክ እየሆነ ነው ነገሮች እየተበላሹ፣ እውነት ዛሬ ምጸልይልሽ አንደኛ፣ እግዚአብሔር እንዲበላ ተላይ በንግድ ባርካታለሁ። አሜን። ሁለት ደግሞ እግዚአብሔር መንፈስ እንደዚህ ለኛል አገልጋይ አደርጋታለሁ። አሜን። ዘሮችሽን ከጨለማ የምትናጠቂበት ጊዜ ይሆናል። አሜን፣ ኢየሱስ ሃሌሉያ። አሜን፣ ኢየሱስ። በደንብ ስሚ፣ ወደ ጌታ ባታመልጪ ኑሮ ትሞጪ ነበር። ፈትቺ በማይታወቅ በሽታ ጠላት አድርጎ እውነት እውነት የወጣውን አዋጅ ነው ያየሁት ያለው እውነት ነው እግዚአብሔር ግን አትሞትም አለኝ አሜን ከአንድ ሁለት ሄጅ አረብ አረባ ሂደሽ ሄደሽ እንትን አዎ ከዛ በኋላ ነገሮች ሁሉ በቃ ተዘጋጉ አሁን በደንብ ሞክራ ሞክራ እምቢ ያላት በር አሁን ሊከፈት ነው አሜን ልንገራችሁ እሷ ሄደች በረከቷን በላ ይዛ የመጣችው ነገር የለም እውነት ነገሩ ዜሮ ሆነ እውነት ዛሬ መባረክሽ ኢትዮጵያ ውስጥ የውበት ሳሎን ታውቂያለሽ አዎ የሴቶች ውበት ሳሎን የሚባለው እግዚአብሔር እሱን አንድ እንድትከፍቺ ፈቃዱ ነው። አሜን አሜን። ገብቶሻል። ሁለት ደግሞ ይኸው፣ ወደ አውሮፓ ቱርክ፣ አውሮፓ ውስጥ አይደለ ያለችው ቱርክ? ምድር ቱርኩ ምድር በቅርብ ጊዜ ትሄጃለሽ። አሜን። አሳድሺ፣ አሜን ኢየሱስ። የምትሄጂበት አቅጣጫ ደግሞ እግዚአብሔር እኔ አዘጋጅቻለሁ ይልሻል። አሜን። አባ ትችላለህ። ነገርሽን እግዚአብሔር አንድ ብዬ ሰራዋለሁ። አሜን። ይህ እጅ ባዶ አይሆንም። ይህ እጅ ባዶ አይሆንም። አሜን። ታምራታዊ ቅባት ተቀመጠበት። አሜን። እግዚአብሔር ፈርዶልኛል በይ፣ እግዚአብሔር ፈርዶልኛል። እግዚአብሔር ዳኛዬ ነው በይ፣ እግዚአብሔር ዳኛዬ ነው። ልናገርባት ያልጠበቀችው ድንገታዊ የመሬት ካርታ ውድጃ ሲገባ አየሁኝ። ለመራመድ ሁላ አቃተኝ። ሰለቼኝ በቃ የሆነ የሰለቼው ላይፍ እራሱ አስጠላኝ በጣም። እሱ ግን መልካም ስለሆነ ነው ያቆመኝ። ይኸው በእሱ ኃይል ነው የቆመኝ። እግዚአብሔር ምስክሬ ነው። ቀጣይ ላይ ካርታውን ይዛ ትመጣለች። አሜን። ደ- ይሸተኛል እያለች ትመጣለች። አሜን። ከዚህ ቀን ጀምሮ የጥበብ መንፈስ፣ የእውቀት መንፈስ፣ የብልጫ መንፈስ አሜን። እግዚአብሔር ምንሽ ነው ዳኛሽ ስለሆነ ስሟ ከዚህ ቀን ጀምሮ ኤልዳና ብያታለሁ።